ሰላም ጤና ይስጥልኝ። ውድና የተከበራች የተከበራችሁ ውድ ተመልካቾች እኔ ገብሉ ሰላም ሁሉ መልካም ነው ማለት ነው። እንግዲህ ሰሞኑን ዎንቲያ ከሀገር ሊወጣ ነው ምናምን ብላ ዳኔን ልጅቷን የእሷ ልጅ ለእሱ አደራ እየሰጠ የነበረ ማለት ነው። እሷ ግን በዱባይ እየተዝናናች ነው ማለት ነው። አንዳንድ ጊዜ ማለት ነው ብዙ ችግርን ብዙ መከራን አሳልፋችሁ አንድ ደረጃ አንድ ቦታ ስትደርሰው ማለት ነው ማንነታችሁን ትረሳላችሁ ማለት ነው። ይሄ ደግሞ ሀገር አይደለም። አራት ሰዓት መንገድ ቀላል ነው ዱባይ ማለት ነው። አራት ሰዓት መንገድ ናት ማለት ነው። ለጅች ነው የምታልቀሽ ያታልቀሽ። አያችሁ ነገራችን ላይ ዱባይ፣ አሁን ዱባይ እየተስናናችሁ ነው ማለት ነው ልጄን ጥዬ መውጣት አልፈልግም ነበረ፣ ግን ልጄን ጥዬ ወጥቻለሁ። ግን ያስጠላል፣ ይደብራል እና ልጄታ ደግሞ በጣም ደስ የሚትል ማለት ነው። ለአባት ምን አይነት ያላት ፍቅር ማለት ነው አም ደስ የምትል ነት ያለች ፈጣሪ ያሳድግላት። ግን እሷ አሁን ዱባይ እየተስናናች ነው። እንዳንድ ጊዜ በጣም ደ አገራችን ላይ ማለት ነው ስራምን ፈሽ ድምቅ እያለች ነው በዱባይ ማለት ነው። ለማንኛውም እማች ፌኒት ዋንትያ እሽ ነው ዘና ፈታ ያሽ ነው በዱባይ ውዶቼ፣ ማሮቼ፣ ለቻናሉ አዲስ የሆናችሁ የደውል ምልክቱን ተጭናችሁ ቤተሰብ ነው ቤተሰብ ሆናችሁ ደሞ ላይክ ሼር እያረጋችሁ አበረታቱኝ እላችኋለሁ። መልካምነታችሁ አይለየኝ እላለሁ ማለት ነው። ተመልካቾቼ ላይክ ሼር እያረጋችሁኝ አበረታቱኝ እላችኋለሁ። መልካም ሁሉ ተመኘውላችሁ።